ማን ነው የዚህ 150 ካሬ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ወሎ ደሴ ነው። ህጋዊ ካርታ ፕላን ያለው ነው። ዋጋው እንደዚህ የተጋነነ አይደለም። ምን ይሄ ብቻ፣ ወሎ ኮምቦልሻ ሁለት መቶ ካሬ እየላችሁ ቀርብ ያለው እዚህ ጋር የምትመለከቱት ነው። አካባቢውን እንግዲህ እንደምታዩት ነው። ቤት ሰርታችሁ መግባት ትችላላችሁ። እንዳልፋችሁ፣ ወሎ ደሴ ባክህን አቅርብ እያላችሁ የነበረ 150 ካሬ ይሄው እየላችሁ ቀርብ ያለው። በተለይ ከሀገር ውጭ ያላችሁ እየደወላችሁና በዋሳብ እና በኢሞ ሪከርድ ጽሁፍ እያስቀመጣችሁልኝ ነበር። የዝህን የ150 ካሬ የወሎ ደሴውን ቦታ ዋጋና እንደዚም ደግሞ የወሎ ኮምቦልቻውን የ200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዦች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮንቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 71 98 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪ ሳብ ዩቲዩብ ቻናል አድማጭ ተመልካችሁ ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቻናል የቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። መግቢያ ላይ እንደሰማችሁት ወሎ ደሴና ወሎ ኮምቦልቻ ነው እየላችሁ የቀረብኩት ቦታ። የወሎ ደሴውም ካሬው የሚያንስ አይደለም። እዚህ ጋር ማወቅ ያለባችሁ 150 ካሬ ማለት 10 በ15 ነው። 200 ካሬ ደግሞ አስር በ20 ነው። እዛው ባላችሁበት በምትኖሩበት ቤት ለኩት ማለት ነው። በእግራችሁ ተራመዱ እንደዚህ ጎኑን አስር እርዝመቱን ሀያ ስትለኩ ሁለት መቶ ካሬ ይመጣላችኋል። ብዙ ልጆች ይሄ እንደዚህ አልገባችሁ ብሎ እንደዚህ አድርጌ እያሰረዳኋችሁ ነው እና ያወቃችሁት ትንሽ ነው ትልቅ ነው እያላችሁ ማለት ነው። እንደዚሁም ደግሞ የሚያሰራውን ክላስ ምን ያህል ያሰራል እያላችሁ እየጠየቃችሁ ነበር። መቶ ሀምሳ ካሬ ስታ አራት ክላስ ድረስ ያሰራል። ኩሽናም ሴፍቲ ታንከር ሽንት ቤትም ያሰራል። እንኳን ሌላው ቀርቶ አይደለም፣ መቶ ካሬ ራሱ አራት ክላስ እና ኩሽና እንደዚህ ያሰራል ማለት ነው። እንደዚህ ትልቅ ኩሽና የሚባል አይደለም። ሴፍቲ ታንከሩ ደግሞ እንደዚህ ከተረፈችው ግቢ ላይ እንደዚህ ይሰራል። ከዛ ይለብሳል። ፊትለፊቱ ግቢ ይሆናል ማለት ነው። እንደዚህም ደግሞ እንዳረጋችሁት ነው። ያኔ ስድስት ክላስ መሆን የሚችለውን አራት ክላስ ማድረግ ትችላላችሁ። ሰፋ ሰፋ ያለ ማለት ነው ለማከራየት እንደዚህ ደግሞ እንዲመች ብዙ እንዲሆን ከፈለጋችሁ ያኔ ጠበብ ጠበብ አድርጋችሁ እንደ ፍላጎታችሁ ነው። እና ይሄንን ማወቅ አለባችሁ ቢያንስ እዚህ ጋር ያንን ለማወቅ ከፈለጋችሁ የጓደኞቻችሁን ቤት መጠየቅ ትችላላችሁ። ሰርተናል ብለው ይነግሯቸዋል። ካሬውን ተጠይቋቸዋላችሁ፣ ከዛም በኋላ መልሱን ይሰጧቸዋል ማለት ነው። አንዳንድ ልጆች አላችሁ፣ በጣም እንደዚህ በቃ ትንሽ ቦታ መስሎ የሚታያችሁ፣ እንደዚሁም ደግሞ ከገጠራማ ቦታ ላይ ቤተሰብ የምትልኩ እህት ወንድሞቼ ሁለት መቶ ካሬ ብላችሁ ለነሱ ስትነግሯቸው ትልቅ መሬት መስሏቸው ይመጣሉ። ከዛ ቦታውን ሳሳያቸው እንዴች ምንድናት እያሉ በጣም እንደዚሁም በቃ ስሜታዊ ሆነው የሚናገሩ አሉና ይሄንን ልታስረዷቸው ይገባል። ቢያንስ ሁለት መቶ ካሬ ማለት እንደዚህ ነው ብላችሁ አስረዷቸው። ጎኑን በእርምጃ አስር ነው እርዝመቱ ደግሞ ሀያ እርምጃ ነው ብላችሁ ስትነግሯቸው ሁለት መቶ ካሬ ያኔ እንደዚህ ነው ብላችሁ ንገሯቸው። እነሱም እዛ አሉበት ለክተው አውቀው ተረድተው ይመጣሉ። ይህንን አንዳንድ ቤተሰቦቻችሁ የማውቁ አሉና ብዙዎቻችሁ የምታውቁና እንደዚሁም ደግሞ ስለ ሁሉም ነገር እንደዚህ ውጤታማ የሚያደረጋችሁን ቦታ ቤት የምታውቁ ናቸው። ለአንዳንድ ልጆች ነው እንደዚህ ግልጽ አድርጌ የምነግራችሁ። እንደዚሁም ደግሞ ቦታ ስትገዙ ለትርፍ የሚሆናቸውንና ቤትም ስትገዙ ለትርፍ የሚሆናቸውን አውቃችሁ ተረርታችሁ እንድትገዙ እንዳትበሉ፣ ግልጽ እያደረግኩ እየነገርኳቸው ነው በተደጋጋሚ ላዳመጣችሁ ሳታዳምጡ ደግሞ እዚህ ጋር ዋጋው ስንት ነው፣ ካሬው ስንት ነው የምትሉኝ አንዳንድ ልጆች አላችሁ። እኔ የትኛውም ሀገር ቦታም ሆነ ቤት እንደዚሁም ደግሞ አክሲዮንም ሆነ አፓርታማ ሳቀርብ ዋጋ እናገራለሁ። እንደዚሁም ደግሞ የአክሲዮኑን በየወሩ የሚከፈለውንና የስም አዙሪያ ሳይቀር የአባል ብዛት፣ የካሬ ስፋት ግልጽ እያደረግኩኝ እየነገርኳችሁ ነው አለሁ። ስለዚህ በውስጥ መስመር ለምን አልመለስክም እያላችሁ የምትናደዱ ልጆች አላችሁ። ቶሎ ለምንድን ነው የማትመልሰው? እያላችሁ እላፊ ቃላት የምትናገሩ አላችሁ። እናንተን እንደማይመቻችሁ አይመቸውም ብላችሁ መልካም ነገር ማሰብ ነው እንጂ ያለባችሁ እላፊ ቃላት ያኔ እንደዚህ ባትናገሩ ይመረጣል። እኔ እላፊ ቃላት ተናገራችሁ ብዬ ለእናንተ እንደዚህ መልስ እላፊ ቃላት እንደዚህ እናንተን የሚያስቀይማችሁ አልመልስም። ብዙዎቻችሁ ሰው የምትረዱና እንደዚሁም ደግሞ ቀስ ብለህ ትመልሳለህ እያላችሁ ሪከርድ ሁሉ የምታስቀምጡልኝ የምትጽፉ እህት ወንድሞቼ አላችሁ። ስለምትረዱ ከልብ አመሰግናለሁ። እንደዚሁም ደግሞ ከሀገር ውጭ ያላችሁ እህት ወንድሞቼ ቦታ አናገኝም ቤት አናገኝም እያላችሁ ተስፋ ይቆረጣችኋላችሁ እና አቀርብላችኋለሁ። እስከዛሬም እያቀረብኩላችሁ ነው፣ አይታችኋል። እንደዚ ዋጋው የሚጨምረውንና ወደዲያለው የማቀርበው አቅም የሚፈቅድ አለና ነው። ለዛም ነው አገር ውስጥም ያለ ሰው ነው የማስተናገደው። ከሀገር ውጭም ያላችሁ እህት ወንድሞቼ ነው እያስተናገድኳችሁ ያለሁት። ለዛሬ እያላችሁ የቀረብኩትን ቦታ የሁለቱንም ዋጋውን እነግራችኋለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብም አድርጉ፣ እንደዚሁም ደግሞ ነባሮች ሸር በማድረግ ለወዳጅ ዘመዳችሁ አበረታቱ። በዙ ነው የምቀጥለው። እንደዚሁም ደግሞ ቤተሰቦቻችሁን ንገሯቸው፣ ቦታ ስም እንደማይዞር ዋጋውን እንደዚህ ተነጋግረው ከተስማሙ በኋላ ስም ባለመዞሩ ቅሬታ አድሮባቸው የሚመለሱ ቤተሰቦቻችሁ ስላሉ በተደጋጋሚ እያየሁ ነው፣ እና ለዛም ነው ንገሯቸው። የብዙዎቻችሁ እንደዚህ ቤተሰቦቻችሁም ያውቃሉ አንዳንድ ልጆች ቤተሰብ ነውና የማያውቁት አለማወቅ ደግሞ ኃጢአት አይደለም። አስረዷቸው። ውዴ ቻናል ቤተሰቦች ለዛሬ እንግዲህ ይላቸው የቀረቡት ቦታ ዋጋው እንደዚህ የተጋነነ አይደለም። እንዳልፋችሁ ለመኖሪያም ለትርፍም ይሆናል። ቤት ላይ እና ቦታ ላይ እንደዚህ ብራችሁን አስቀምጣችሁ ያኔ እየጨመረ እንጂ የሚሄደው እንደዚህ ምንም የሚያከስራችሁ ነገር የለም። ውጤታማ ነው የምትሆኑት ባንክ ቤት እንደዚህ አስቀምጣችሁ ብራችሁን በቃ የእናንተ ብር ምንም እንደዚህ ውጤታማ አደርጋችሁ ማለት ነው። ተጓደኞቻችሁ መማር አለባችሁ። ምክንያቱም ከእናንተ ኋላ መጥተው ቦታ ገዝተው ቤት የሚሰሩ አሉ። እናንተ ብዙ ቆይታችሁ ብዙ ዓመታትን ቆይታችሁ ማለት ነው። ከዛ ስትፈልጉ ስታፈላልጉ በሰው እስከ ስድስት ወር ድረስ፣ ስምንት ወር ድረስ ትቆያላችሁ። ያንን ደግሞ ስምንት ወር ድረስ የሰራችሁ ትምህርት ትጨምሩና እነሱ ተገዙት አካባቢ ርቃችሁ ተከተማው የወጣ ነው ሄዳችሁ ገዙት። አያችሁት? ውጤታማ አለመሆናችሁን ለማወቅ በዚሁ መረዳት ትችላላችሁ። እነሱ አካባቢማ ለመግዛት ጨምሯል ማለት ነው። አይደለም እንደዚህ ከአራት ወር አምስት ወር በሁለት ወር ውስጥ እኮ እየጨመረ ያለው ቦታ እያያችሁ ነው። መቼም ቤተሰብ እየላካችሁ እየነገሯችሁ ነው፣ እና ይህንን ማወቅ አለባችሁ በተደጋጋሚ እስከዛሬ ነግሬያችኋለሁ። ዛሬ እንግዲህ ክየላችሁ የቀረብኩት የወሎ ደሴው መቶ ሀምሳ ካሬ ዋጋው ሁለት ነጥብ ሰባት ነው። ድርድር አለው። ወሎ ዩኒቨርሲቲ ነው። መቶ ሀምሳ ካሬው የደሴው ማለት ነው። የወሎ ኮንቦልቻው ደግሞ ቅርብ ነው። ለከተማም ቅርብ ነው። ለአስፋልትም ቅርብ ነው። በእግራችሁ ሁለት ደቂቃና እንደው ቀስ ብላችሁ ተሄዳችሁ ሶስት ደቂቃ ነው የሚያስኬደው። እንደ እንዳልፋችሁ ውጤታማ ነው የሚያደርጋችሁ። አሁን በ15 ቀን ውስጥና በአንድ ወር ውስጥ በመቶ 100 ሺህ ቤት ነው እየጨመረ ያለው። ይሄን የተሳትፋችሁ ግዙ። ዋጋው የወሎ ኮምቦልቻ 200 ካሬው አንድ ነጥብ ስድስት ነው፣ ድርድር አለው። ገዢ የሆናችሁ አናግሮኝ፣ መግቢያ ላይ ስልክ ያለ እንዳያችሁት ማለት ነው። ቤተሰብ ላኩ፣ አስተናግድላችኋለሁ በዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳቸዋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሆኑ። እወዳችኋለሁ።